ህወሀት፣ አፋር ክልል በመሸገው ታጣቂ ኃይል ላይ ተቃውሞ አሰምተዋል። ከፌዴራል መንግስት ጋር ከፍተኛ ፍጥጫ ውስጥ የገባው የነደብረ ጽዮን ገብረ ሚካኤል ቡድን ሊወጋው ቆርጦ በተነሳው አዲስ ኃይል ላይ ድምፁን አሰምተዋል። ህወሀት ለዲፕሎማቲክ ማህበረሰቡም ተማጽኖ አቅርቧል። እንመለስበታለን። ህወሀት በጦርነቱ ወቅት ወደ ሱዳን ያሸሸውን ጦር እንደ አዲስ በኮር አደራጅቶም ከግዳጅ ዝግጁ ማድረጉ ታውቋል። ህወሀት አርሚ ሰባ ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልጠናና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ እያሳየ ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሀት ጦር ከቀላል እስከ ከባድ መሳሪያ እስካፍንጫው የታጠቀ ሲሆን፣ ሁመራ ጫፍ ላይ መስፈሩም በስፋት እየተገለጸ ነው። እንመለስበታለን። በምዕራብ ጎንደር ዞን መተማና በሰሜን ጎንደር ዞን ወደ ባርቃ አጠቃላይ ሆስፒታሎች ሀያ የጤና ባለሙያዎች ከታሰሩ ከአስር ቀን በላይ እንደሆናቸው የስራ ባልደረቦቻቸው ለቲክባ ኢትዮጵያ መግለጻቸውን እናስደምጣቸዋለን። በውጭ ዜና ዘገባችን ሩሲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል ማለቷን እነግራቸዋለን። ጤና ይስጥልኝ ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁም። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ህወት አፋር ክልል የመሸገውን ታጣቂ ኃይል ላይ ተቃውሞ አሰምቷል። ከደብረጽዮን ቡድን ጋር ግብግብ የገጠመው አክቲቪስት ዳንኤል ብርሃነ በጉዳዩ ላይ አዲስ መረጃ አውጥቷል። ከፌዴራል መንግስት ጋር ከፍተኛ ፍጥጫ ውስጥ የገባው የነ ደብረጽዮን ገብረ ሚካኤል ቡድን ሊወጋው ቆርጦ በተነሳው አዲስ ኃይል ላይ ድምፁን አሰምቷል። ህጋዊ የፖለቲካ ፓርቲ እውቅናውን የተቀማው ህወት ዓለም አቀፉ ማህበረሰብ በአፋር ክልል የተደራጀበትን ተቀናቃኝ ኃይል እንዲያስቆምለት ጠይቋል። ራሱን ሀራ መሬት ብሎ የሚጠራው አዲሱ የህወት ተቀናቃኝ የታጠቀ ኃይል መሠረቱን አፋር ክልል አድርጎ በፍጥነት እየተደራጀ ነው። ህዋት ለዲፕሎማቲክ ማህበረሰቡ በጻፈው ደብዳቤም በኃይል አማራጭ ሊታገለው ጫካ በገባው ኃይል ላይ ተቃውሞ እንዲቀርብለት ተማጽኗል። ለዓለም አቀፉ ማህበረሰብ የሚያቀርባቸውን ጥሪዎች በአመዛኙ በአደባባይ የሚገልጸው ህወሓት ከራሱ ተገንጥሎ በወጣው ኃይል ላይ ቅሬታ ያቀረበው በድብቅ ነው። በጉዳዩ ላይ ለዲፕሎማቲክ ማህበረሰቡ ደብዳቤ የጻፈው ህወሓት ዓለም አቀፉ ማህበረሰብ የተገንጣዩን ታጣቂ ኃይል እንቅስቃሴ እንዲያስቆምለት ጠይቋል። ህወት በደብዳቤ ተቃዋሚ ያላቸው የትግራይ ወጣቶች በትጥቅ እንዲደራጁ በአፋር ክልል ከለላ ማግኘት የለባቸው ማለቱን የዳንኤል መረጃ ያመላክታል። ደብረጽዮን ቡድን ውስጥ ውስጡን ከመወያየት አልፎ የሐራ መሬትን እንቅስቃሴ ወደ ዲፕሎማቲክ ማህበረሰቡ የወሰደው ለመጀመሪያ ጊዜ ነው። አፋር ክልል የመሸገው ታጣቂ ኃይል በፍጥነት እየተደራጀ መሆኑን የሚያመላክቱ ዘገባዎች ከሰሞኑ በስፋት ሲሰራጩ ነበር። ከታጣቂ ኃይሉ ወደ አፋር ክልል ገብቶ በነጻነት መደራጀት ጋር በተያያዘ የፌዴራል መንግስት ከጀርባ ሊገባጁ አለበት እያስባለ ነው። ነገሩ አደባባይ የወጣው ህወሓት ከፌዴራል መንግስቱ ጋር ልዩነቱን አስፍቶ ፊቱን ከአዲስ አበባ ወደ አስመራ ባዞረበት አጋጣሚ ነው። ታጣቂ ኃይሉ የጌታቸው ረዳን ቡድን ደግፎ የሚንቀሳቀስ ሲሆን፣ ግቦም ህወሓትን በኃይል አማራጭ ማጥፋት ነው ተብሏል። የጌታቸው ረዳ ቡድንም ህወሓትን ለማጥፋት አምርሮ እየታገለ ሲሆን፣ ለታጠቀው ኃይል ድጋፍ እንደሚሰጥም መረጃዎች አመላክታሉ። አሁን ባለው ተጨባጭ ሁኔታ በአፋር ክልል እየተደራጀ የሚገኘው ታጣቂ ኃይሉ ለጌታቸው ቡድን ቡድንና ለፌዴራል መንግስት የቀረበ እንቅስቃሴ እያደረገ ነው። የትጥቅ እንቅስቃሴው ህወሓትን በውስጥ ኃይል ለማዳከም ታልሞ የተጠነሰሰ መሆኑ እየተነገረ ነው። ህወት በጦርነት ወቅት ወደ ሱዳን ያሸሸውን ጦር እንደ አዲስ በኮር አደራጅቶ ከግዳጅ ዝግጁ ማድረጉ ታውቋል። ህወት አርሚ ሰባ ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልጠናና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞም ከሰሞኑ በአደባባይ እያሳየ ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የሕዋት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን፣ ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ነው። ህወት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተነቃቃ መሆኑን የሰሙ እነ ኮሎኔል ደመቀ ዘውዱ በተጠንቀቅ መቆማቸውን እየገለጹ ነው። የተከዜ ዘብ በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይት ሊያጠቃም መቋመጡን እየገለጹ ነው። ሱዳን ላይ በተፈናቃይ ስም ህወሓት ጦሩን አስፍሯል የሚል መከራከሪያ ሲያቀርቡት የነበሩት እነ ኮሎኔል ደመቀ ዘውዱ ጦሩ ራሱን በይፋ መግለጹን እንዳጋጣሚ እየተጠቀሙበት ነው። በጦርነት ወቅት እንደማይካድራ ባሉ የወልቃይት አካባቢዎች በርካታ የአማራ ተወላጅ ሰላማዊ ሰዎች በጅምላ የጨፈጨፈ ሳምሪ ተብሎ የሚጠራ ቡድን ሱዳን መግባቱ ይታወሳል ተገልጿል። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገልጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባ ኃይል ከ30 ሺህ በላይ ነው። ምንም እንኳን ቡድኑ ከ1000 በላይ አማራዎችን በዘር ለይቶ መጨፍጨፉ በሀገር በቀልና በዓለም አቀፍ የሰብአዊ መብት ድርጅቶች ቢረጋገጥም የትግራይ ኃይሎች ይህንን አይቀበሉም። ትግራይ ኃይሎች ከወልቃየት ተፈናቅሏል የሚሉት ሱዳን የሰፈረው ኃይል ሙሉ በሙሉ ሰላማዊ ነው በማለት ወደ ኢትዮጵያ እንዲገባ በተደጋጋሚ ሲወተውቱ ነበር። ይሁን እንጂ ህወት ጦሩን በተፈናቃይ ካምፖች አደራጅቶ በሁለቱ ጀነራሎች እርስ በርስ ጦርነት ቅጥረኛ ተዋጊ ሆኖ እስከ መፋለም መድረሱ ሲዘገብ ነበር። እነ ኮሎኔል ደመቀ ዘውዱ አሁን ላይ በይፋ ተደራጅቶ የመጣው የውሃትን ጦር ተፈናቃዮችን ተቀበሉ ለሚለው ጥያቄ መሞገቻ አድርገውታል ሱዳን ላይ የሰፈረው የውሃት ጦር ዳግም ሊያጠቃን ያሰፈሰፈ ኃይል እንጂ ሰላማዊ ተፈናቃይ አይደለም የሚሉት እነ ኮሎኔል ደመቀ ዘውዱ ራሳቸውን ለመከላከል ዝግጁ መሆናቸውን እየገለጹ ነው ሱዳን ላይ የተደራጀው የውሃት ጦር በሁመራ በኩል በወልቃየት ላይ ጥቃት ሊከፍት እንደሚችል በጭምጭምታ እየተሰማ ነው ወዲህ ደግሞ ህውሃትና ኤርትራ በጋራ ለመሰለፍ መግባባታቸውን ተከትሎ በዛው ወደ ኤርትራ ገብቶ እያንዣበበ በሚገ ጦርነት አካል ለመሆን እየተዘጋጀ ነው የሚል መረጃዎች እየወጡ ነው። በምዕራብ ጎንደር ዞን መተማ እና በሰሜን ጎንደር ዞን ደባርቅ አጠቃላይ ሆስፒታሎች ሀያ የጤና ባለሙያዎች ከታሰሩ ከአስር ቀን በላይ እንደሆናቸው የስራ ባልደረቦቻቸው ለቲክቫ ኢትዮጵያ ገለጹ። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ ከአስር ቀን በላይ ታስረዋል። ስማቸው እንዳይጠቀስ የጠየቁ በደባርቅ ሆስፒታል የሚሰሩ የስራ ባልደረቦቻቸው ለቲክቫ ኢትዮጵያ እንደተናገሩት ስምንቱ የጤና ባለሙያዎቹ የታሰሩት በሀገር አቀፍ ደረጃ በሐኪሞች እየተነሳ ያለውን መሰረታዊ ጥያቄ ይዛችሁ ፊት የወጣችሁት እናንተ ናችሁ ተብለው ነው ተብሏል። የሙያ አጋሮቻቸው ስራቸውን ሳያቆሙም የሀገር ሽማግሌዎችና የሃይማኖት አባቶችን በማሰባሰብ ሆስፒታሉ ስራ አላማቆሙን አሳይተው ታሳሪዎች እንዲፈቱ ለአካባቢ ባለስልጣናት ሽማግሌ ቢልኮም ሌላ ግንኙነት አላቸው በማለት ሊለቋቸው አልቻሉም ብለዋል። በተመሳሳይ በመተማ ሆስፒታል 12 ባለሙያዎች በገንደ ውሃ ፖሊስ ጣቢያ ታስረው እንደሚገኙ ስማቸውን እንዳይጠቀስ የጠየቁ የሥራ ባልደረቦቻቸው ገልጸዋል። ባለሙያዎቹ ከታሰሩ ከ10 ቀን በላይ የሆናቸው ሲሆን እስካሁን ፍርድ ቤት አልቀረቡም። የታሰሩበት ፖሊስ ጣቢያ ጠባብ ከመሆኑ በተጨማሪም አካባቢው ያለው ከፍተኛ ሙቀት ከፍተኛ የጤና ችግር እየገጠማቸው እንደሆነ ገልጸዋል። አንዳንድ ታሳሪዎች የስኳርና የደም ግፊት ታማሚ በመሆናቸው ሙቀቱን መቋቋም እየተሳናቸው መሆኑን የከፋ ችግር ከመከሰቱ በፊት እንዲለቀቁ ጥሪ አቅርበዋል። የአማራ ጤና ባለሙያዎች ማህበር መረጃው እንዳለው ገልጾ ጉዳዩን እየተከታተልኩት ነው ሲል ለቲክባ ኢትዮጵያ አሳውቋል። ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች ክሬምሊያን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው አለ ሩሲያ ይህንን ያለቸው ትራምፕ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮን እና ሚሳኤል ታግዛ ከባድ ጥቃት የፈጸመ ሲሆን 13 ሰዎች መገደላቸው ተዘግቧል ትራምፕ እሁድ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ፑቲን አንድ ነገር ሆነዋል ብለዋል ፍጹም አብደዋል ያሉት ትራምፕ ያላንዳች ምክንያት ሰዎችን እየገደለ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዴሜትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል። የጀርመኑ መርሃዊ መንግስት ፍሬድሪክ ሜርዝ በበኩላቸው የዩክሬንን አጋሮች ለኪቭ የሚሰጠው የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርገዋል ብለዋል። ጀርመን ታውረስ የተሰኙትን ሚሳይሎች ለዩክሬን ሰጣለች የሚሉ ዘገባዎች መሰማት ጀምረዋል። ሩሲያ ቅዳሜ ምሽት በዩክሬን ላይ ያደረሰችው የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባድ የአየር ጥቃት ነው ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነው ብሏል። ፔስኮቭ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሠረተ ልማት ላይ ላደረሰችው ጥቃት ምላሽ ነው ብለዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የአየር መቋቋሚያው በተለያዩ የአገሪቱ ግዛቶች ሀያ የዩክሬን ድሮኖችን መመከት ችሏል። የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ ወደ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲንና ሩሲያ መርጠው ጦርነቱን ለመቀጠልና ነፍስ ለማጥፋት የሚያደርጉት ነው ሲሉም ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዘለንስኪ በነገው ዕለት ወደ ጀርመን ያቀናሉ። ነገር ግን ይህ ጉዟቸው እስካሁን ተጨባጭነት አላገኘም። ከዚህ ቀደም የነበሩ የጀርመን መርሃዊ መንግስታት ታውረስ ሚሳይል ለዩክሬን በድጋፍ እንደማይሰጡ በግልጽ አስታውቀው ነበር። ዩናይትድ ኪንግደም እና ዩናይትድ ስቴትስን ጨምሮ ሌሎች ምዕራባውያን የዩክሬን አጋሮች ለኬብ የመሳሪያ ድጋፍ ቢያደርጉም እንዴት ጥቅም ላይ መዋል እንዳለበት የሚደነግጉ ህግጋትን ያወጣሉ። ታውረስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያ ይህን መሳሪያ ለዩክሬን የሚቀርብ ከሆነ እንደ አደገኛ እርምጃ ይወሰዳል ብላለች። ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንስማማለን፣ ነገር ግን ከተማዎች ላይ ሮኬት እያስፎነጨፈ ሰዎችን እየገደለ ነው፣ ይህንን ነገር አልወደድኩትም ብለዋል። የአሜሪካው ፕሬዚዳንት አክለውም ሩሲያ ተጨማሪ ማዕቀብ ለመጣል ዝተዋል። ነገር ግን ከዚህ ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ ማሰማታቸው ይታወሳል። ትራምፕ በትሩዝ ሶሻል ገጻቸው ተለቀቁት መልእክት ፑቲንን ብቻ ሳይሆን የዩክሬኑን ፕሬዝዳንት ዘለንስኪንም ወርፈዋል። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬንን ግዛት በቁጥጥሯ ስር አድርጋለች። ይህ ግዛት በአውሮፓውያኑ 2014 በሩሲያ የተያዘችው ክሬምያን ያካትታል።